አዎ ዘረኛ ነኝ። ዘመድ መውደድ ዘረኛ ካስባለ ሺህ ጊዜ ዘረኛ ነኝ። እባካችሁ የከተማ ሰዎች ከዘመድ አትሽሹ፣ ዘመድን አታርቁ፣ ዘመድን አትጥሉ። አላህ የሰጠንን ነገር ከዘመድ ጋር አብረህ ኑር፣ ከዘመድ ጋር ተደጋገፍ። ዘመድን ምከር፣ አስተምር፣ እርዳ፣ ከዘመድ ጋር አብረህ ኑር። አንዳንድ ሰው ከዘመድ ይልቅ ወደ ባዳ ይሄዳል። ይህ ጥሩ አይደለም፣ ይህ ጥሩ ባህሪ አይደለም። ይህ መጥፎ ጸባይ ነው፣ ሰብአዊ ባህሪ አይደለም። ምንድነው የሚባለው? በአማርኛ አንድ ተረት አለ፣ ዘመድ ከዘመዱ አህያ ካመዱ። ዘመድ ነው ይህ አባባል።

ዋናው ሸሪያ ነው መከተል ነው። ዘመድ አንዳንድ ሰው ዘመዴ ዘመዴ ስትል አንተ ዘረኛ ይላል። አዎ ዘረኛ ነኝ። ዘመድ መውደድ ዘረኛ ካስባለ ሺ ጊዜ ዘረኛ ነኝ። ዘመዴ መጠጋት፣ ከዘመዴ ጎን መሆን፣ ዘመዴን መርዳት፣ ዘመዴ መደገፍ፣ ለዘመዴ መቆርቆር ዘረኛ ካስባለኝ በጣም ደስለኛ ዘረኛ ነኝ። አንተ ግን ይመስለኛል፣ የአንተን ሀሳብ ላስተካክለውና አንተ ዘረኛ የሚለው ቃል የምትጠቀመው ለዘርህ ብለህ ወንጀል ሰራህ የምትለኝ ከሆነ አውቀሰኝ አን ውቀሰኝ ዘመዴ ሲበድል ከደገፍኩት ውቀሰኝ። ዘመዴ ወንጀል ሲሰራ ከደገፍኩት ዘመዴ ወገኔ ጎሳዬ ብሔሬ ሲያጠፋ ከጎኑ ከቆምኩኝ ውቀሰኝ፣ የዛኔ ውቀሰኝ። ግን ዘመዴን በመርዳቴ ዘመዴን በመውደዴ ዘመዴን በመደገፌ ከዘመዴ ጎን በመቆም ዘመዴ ሲበደል በመጮሄ ዘረኛ ካልከኝ አንተ ጀርባ ላይ ከባድ አደጋ አለ። ምን ጀርባ፣ ምላስ ራሱ ሆነ ሸረኛ። ምላስ ነው። ምን እያልከኝ ነው? ዘመድህን ተውና ናኔ ጋ እያልከ አታዋጣኝም። ዘመድ ከዘመዱ አህያ ካመዱ። አታዋጣኝም። እኔ የሚያዋጣኝ ዘመዴን የሚያዋጣ